አሰላሙ አለይኩም ወራህመቱላሂ በረካቱ የአብዱ መንገሻ ዩቱብ ተከታታዮች፣ አዲስ ጀማሪ ስለሆንኩ ላይክ፣ ሰብስክራይብ፣ ሸር አድርጉልኝ። እና ዋጃውሃን በመጀመሪያ እስኪ እናስጎምኛችሁ። ዋጃውሃን ለማስጎምኘት ተዘጋጅተን ቀርበናን በመጀመሪያ ማለት ነው እና ወክ ምናምን ለማድረግ በጣም ስለምታምር አገሯ እስኪ ደግሞ እንደዚህ እያደረግን እናሳያችሁና ወላዬ ወዲህ ወዲያ ባጃጆች ምናምን እየተጣጠቡ ነው። ደሞ ዋሃዋ ምናምን አፈሳሹ ጉር ስለሆነ ከብቶችን በዚህ ዘግዝቀዋሉ እና መዝናናት ምናምን የሚፈልጉ ማለት ነው። ውብ ውብ ቢሆኑ ከቦታዎች ናል ያሉት በጣም ታምራለች ማለት ነው። መዝናናት እስኪ እንዲያርገን፣ ጎብኘት ጎብኘት እናርጋችሁ እና አዲስ ጀማሪ ስለሆነ ደሞ አጠነካክሩን ማነች ላይክ፣ ሰብስክራይብ፣ ሸር አድርጉልን አዲስ ጀማሪ ስለሆነ ማለት ነው። የእናንተን ትብብር እንጠብቃለን ማለት ነው። እኛ እና እንደዚህ እንደዚህ እያነሳን ደግሞ እንወስታለን። በጣም ያማሩ ያማሩ ቦቶች ስላሉ እነሱን ለዝንን እናቀርባለን ለእይታ ማለት ነው።